እኛስ እሺ ባለፈለት ተቋጥሮ የነበረው ሊጎስ ስላለን ነው። እናንተ ዛሬ ለምን ለምን ስትሩን ቋጥሉት? እናንተ ምን ለመሆኑ ቋጥሉት? ተኙ በቃ፣ እና ዋጥጡ። የእንግሊዝ የነተቡ ጋዜጠኞች ማለት ነው፣ ምን ሲሉ ከረሙ? ሐራም ፉትቦል ልናይ ነው፣ በቃ ስርቺ ኳስ ልናይ ነው፣ ከኮርና ካሎን ጎል ማይገባበት ልናይ ነው፣ ተከላክለው ምናምን ነገር በቃ በጣም ቦሪንግ ኳስ ልናይ ነው ሲሉ ደሰኮሩ ደሰኮሩ። አርሰናልን ስለሚጠሉ ግን ግን የኛ አርሰናል ሴት ፒ ሳጌን ኦሌ ኦሌ አስባሉ። መጀመሪያ በጋብርኤል ጎል ማለት ነው። ከዛ ከዛ ማርቲን የመጣ ዩኪሪሽ ዩኪሪሽ ደጋገሙ አምስት ስድስት እናገባ እንችል ነበር እኛ። ግን ዲያጎ ሲሞኒ ስለሚመቸል ነው በቃ ከዚህ በላይ ማሳቀቅ አያስፈልግም። እንግዳችንን በዛ ላይ ሻወራ አልወሰዱም። እንደምታውቁት አንዱ ኮመንት ላይ ምን እያለ ነበር? ለምን እኔ ፍሉህ አልጋብዛቸውም ሲል ነበር። እኔ ግን ምናል አይ ፍሉህ ሳይሆን ዛሬ ስለተሸነፉ ስለደከሙ ምናምን ነገር አለታው እንዱ ጥሩ አለ ጥሩ ቦታ የተፈጥሮ ፍሉህ አለ፣ እዛ እንወስጣቸዋለን። ቋጣሪ ተኛ ቋጠርክ እስከ ሌሊቱ ስድስት ሰዓት ድረስ ቋጠርክሽ፣ ምንድን ነው ተኛ። በቃ እንዴንችና እናገባለን እኛ በፈለግ ነው። ከፈለግን በቅጣት ምት፣ ከፈለግን ከኮርና፣ ከፈለግን ከኦፕንፕሌ እናገባለን። እናንተ ምን አላችሁ ነው ነገሩ። ስለዚህ ተኙ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ስላገባ ደስ ብሎኛል። ስላሸነፍን ደስ ብሎኛል። ግን ብቸኛው ስጋት ማለት ነው አሁን በአርቴታ ዘመን ከማድሪዶች ጋር በቃ ተጣላን ማለት ነው። አንድ አትሌቲኮን ስናሰቃይ አንድ ሪያል ማድሪድን እኛ ስፔን ለጉብኝ ስንሄድ ማድሪድ እንዳንረግጥ ነው ሰጠታርከናቸዋል። ቋጣሪም አርፎ ይተኛል። ሳምንታችንን ሰላም አግኝተን ማለት ነው ወደ ፕሪሚየር ሊጉ ደግሞ እንሄዳለን ማለት ነው። ይመቻችሁ፣ የአርሴ ቤተሰቦች ይመቻችሁ። እወዳችኋለሁ። ፎሎ አርጉ፣ ኮፒ ሊንክ አርጉ። ሻምፒዮንስ ሊጉን ተወተነዋል። በድል ተወተነዋል። አራት ባዶ በድል ተወተነዋል። ይመቻችሁ። ይኸውልሃ፣ መጣውልሃ፣ መጣውልሃ። ማን መጣውልህ? የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውም ቡድን ናየው። አይደለ አስፈሪውም ቡድን ሀራም ፉትቦል ይጮታል ብለ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ! እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀሁ ያስተማረን ቡድን፣ ስለ ሀራም ፉትቦል ከሀራም ቡድን ጋር ሊጮት ነው ብለ ታወራለ? ስለ እኔ ቡድን አያው አይደለም። አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ቻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት ታየኝ። ምን አይነት ሚያምር ቡድን ያለኝ፣ ምን አይነት ቡድን ያለኝ። አንተ አሁን አንተ ከኔ ጋር ታወራለህ? የመጨረሻ ቆሻሻ፣ ቆሻሻ ሰው ነህ። አኮራሽኝ፣ አኮራሽኝ አርስዬ ስንቱን ቋጣሪ እንቅልፍ እንደነሳ በታቂ ይሄ ጎድ ሲገባ መቼም ቁልጭ ቁልጭ ቁልጭ ቁልጭ አላችሁ አይደለ? ደና ደ በቃ አሁን እግርን ትታጠባለ እ ጥቅልል ብለ ሆድ እየባሰ ተኛ። ደና ደ ቁጥር ሁለት ቪዲዮ መጣው ሼር ኮፒ ሊንክ አድርግ አድርስልኝ። ይመቻችሁ፣ መድፈኞቹ ምንድን የተፈጠረው ምን አይነት ታምር ነው የተፈጠረው? ምን እየተካሄደ ነው? አርሰናል ምን እየሆነ ነው? ጋቢ ምን እየሆነ ነው? ቲምበር ምን እየሆነ ነው? አብዷል እኮ እንዳለ። አራት ባዶ አራት በስድስት ደቂቃ እንዴት ሶስት ጎል ይገባል? እዚህ ምድር ላይ እኮ እኔ አይቼ አላቅም። ምን አይነት ክለብ ነው ግን ነው እኔ አርሰናልም። ማን ነው እናቱ የወለደችው ጀግና ሊጉ ላይም ሆነ ጫምቤዝ ሊጉ ማን ነው የሚያቆመው ይህን ክለብ እንዴ? አር የሚፈትነን ክለብ ይምጣ። ይከብዳቸዋል የተባለውን የተባለውን ክለብ አትሌቲኮ እንደዚህ እንደዚህ ረግጠን አሽተን ዮከረሽ ትችላለ። ይሄ ነው የእኛ አጥቂ፣ ይሄ ነው የእኛ አጥቂ። ማርታ እንኳን ሁሌም ወላጅ ነች ጋቢ እዛ ከቶ እዛ ሄዶ ይከላከላል እስኪ ዛሬ ምንድን ነው ቲምበር ራሱ ምንድን የሆነው ዛሬ መድፈኞች ቲምበር ምን አይነት ታምረኛ ልጅ እየሆነ ነው በየጊዜው የአርሰናል እያንዳንዱ ተጫዋች ከተከላካይ እስከ አጥቂ እየተቀየሩ ነው እንዲህ የሚመጡት እኔ ቃላት የለኝ ምን አይነት ታምር ይህን ክለብ ማንም ያቆም ዛሬ ማንም አያወራም። በነገራችን በቃ አሁን መሆን የሚፈልገው እያንዳንዱ ክለብ ሊጉም ላይ ብትመጣ እያንዳንዱ ክለብ እንደ አርሰናል መሆን የሚያምርበት ዘመን አሁን። ዓለም ላይ በዚህ ሰዓት አስፈሪ፣ የሚገርም ስብስብ ያለው ክለብ፣ የሚገርም ጨዋታ የሚያሳይ ክለብ አንድ አርሰናል ብቻ ነው። ግን ማን ነው የሚያስጥለው ነው እኔ ጥያቄ። አሁን እንደዚህ አይነት አስፈሪ ክለብ ርበስ ማሟ የሚገርም ሚገርም ነው። እኔ እኔ ቃላት የለኝም ገንድ ሰው ያገኘው እየገነደስን መሄድ ነው። ማንም እንዳያወራ አትሌት አሁን እዛ ሄዳችሁ ምናምን ቻምፒስ ትትራ ማንም ያስጥለው ሰው ሶስት ጽድት ያለ አረ ደበረኝ። አረ የሚፈትን ክለብ አምቶ ቀጣይ ቀጣይ ያስገባልኝ ያስገባልኝ ቀጣይ ሙቁሃው እንዴት ነው ተመቻችሁ? ሙቁሃው እንደዚህ አሁን አንድ ላይ ትወስዱታላችሁ እዚሁ ሙቅ ውሃ ያምራችኋል፣ ትችላላችሁ። መጣው ላይ ደገነርስ መድፈኞቹ አርሰናሎች ኧረ የፈላኋ ኧረ የሞቆሃ እየታለ ሲሉ የነበሩትን የአትሌቲኮ ማድሪድ የዲያጎ ሲሞኔ ልጆችን በግዙፉ ኢሚሬትስ ስቴዲየም ውስጥ በፈላኋ ቀቅለው አብስለው ጨው ነስንሰው አጣጣሟቸው። አራት ገባ። አንድ ነገር ግል ንገራችሁ። ይህኛው አርሰናል ገና ገና ብቃቱን መጠቀም ካለበት መቶ ፐርሰንት 30 ፐርሰንቱን ይጠቀም ያለው። ማርቲን ኦዲጋርድ፣ ሙኒ ማዶኪ፣ ፔሮ ሂንኬፓ፣ ገብርኤል ጀሱስ፣ ካያቨርት ገና እዚህ ቲም ውስጥ ያልገቡ ተጫዋቾች ናቸው። እዚህ ውስጥም ያሉት ተጫዋቾች ደግሞ ገና ሁለት ይቀራቸዋል ፋሚሊ ቶቶ ስፖርት ሌላ ተአምር እያሳየን ነው። አሁንም ቺክን ሮድ እንደጠበቀ ነው። ዲፑ ስላደረጋቸው ሀምሳ ብር ይሰጣችኋል። የአውሮፓ ሻምሲ ሊግ ጨዋታዎችን ቶቶ ላይ እየተጫወታችሁ አደለ? ዝም ብላችሁ እዚህ ጋር በጻፍ ሁላችሁ ቴሌግራሚን ተቀላቀሉ። ዝም ብላችሁ ማለት ነው። ምን አይነት ተአምር እንደሰራን እኔ ማውራት አልፈልግ። ግቡ ቴሌግራሚ እና ዩት። በአውሮፓ ሻምሲ ሊግም በእንግሊዝ ፕሪሚየር ሊግም ፋሚሊ ከቶቶ ስፖርት ጋር ከቶቶ ስፖርት ጋር ነው መጮት ያለባችሁ። ቶቶ ይለያል ነው የምላችሁ። አርሰናል አትሌትኮ ማድሪድ ጨዋታው እንደተመለከታችሁ ሐሳቡን አስተካችሁ ወጣመል ወደዚህ አታ ምረታቺ ቪክተሪ ኬሬሽ አሁን ታያዋለህ። ዛሬ ከሱ ከሱ ከሱ በላይ እኛ ደስተኛ ነን። የዛሬው ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ። ቪክተር ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው፣ የህያትኪ ገይስ፣ ትንሽ ነገር እመኑኝ። ሴትፒሳጌን ሴትፒሳጌን፣ ኦሌ ኦሌ፣ ይታያል እያሳየ ነው። አለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቀጣሃለን ገና። ሀገር ውስጥም ከውጭም ያላችሁ ማለት ነው። ተፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን፣ ከፊት ደጀን። ትንደበደባለ በሁለቱም። በይፋ ማንዬ፣ በይፋ ይቅርታ ጠይቄያለሁ። በይፋ ይቅርታ ጠይቄያለሁ። ጋብሪኤል ቴዎዶሮ፣ ማርቲኔሊ ይቅር በለይ ለእስከዛሬው ብራዘር፣ ይቅር በለይ ሁልህም እየገባ ይቅር በለን በል። ምን አይነት ፐርፎርማንስ ነው! እመኑኝ ቁልፉን ነገር አግኝቶታል። ጋብርኤል ማርቲኔሊ መልሰን አግኝተነዋል፣ አግኝተነዋል። ቤተሰብ ሙቆ የለም ነበር ያልከው፣ ይኸው በፈላ ውሃ ልክ እንደ ዶሮ ገነጣጥይሃለሁ። ጨዋታውን በጊዜ ጨርሰ ነው። ለቀጣይ ጨዋታ ተጫዋቾቻችንን አሳርፈናል። ይሄ ነው አርሰናል ማለት። እንግሊዝ ላይ እንደፈለገ እየሆነ ያለው አርሰናል አሁን አውሮፓም ላይ እንደፈለገ እየሆነ ነው። እየፈነጨ ነው። ማርቲኔሊ ምን አይነት ተጫዋች ነው? ማርቲኔሊ የሻምፒዮንስ ሊግ ተጫዋች ነው። ቪክተር ኮሬሽ፣ ቲምበር፣ ሉዊስ እስኬሊ ማንን ጠቅሽ ማንልተው ትለያላችሁ? ዛሬ ትችላላችሁ። ይሄ ነው አርሰናል ማለት አርሰናላውያን የት አላችሁ? ላይ ኮመንት፣ ሼር፣ ሪፖስት ሲደረግ ሞቅ ሞቅ አድርጉት። ይችላል አርሰናል ይችላል። ምንድን ነው ምንድን ነው ሚሻለን? እኛ ቆይ እኔ በየጨዋታው ለምንድን ነው እንደዚህ ኩክ የምናደርገው? እንዴ ሴት ፒስ በቃ አስቆሙን። የሆነ ሰው ሊያስቆመን ይገባል፣ ዛሬ ማለት ነው የላችሁ ለአስራ አምስት ዓመት ሃራምቦርን ዩሮፕ ላይ ሲያራመድ የነበረውን ሰውዬ ጠርተን ነው ሜዳችን ላይ ማለት ነው ሃራምቦር ሌቭድ ሰበን አርት የደረሰበት ደረጃ ላይ ደረሰና ማለት ነው እንደዚህ አፍንጫውን ይዞ ጥፍጥፍ ያደረግ ነው። ምንም አያመጡ አልቫሬዝ ግን በጣም ነው የሚችሉ። ከአትሌቲኮ ማድሪድ አንድ ተጫዋች ያለው አልቫሬዝ ብቻ፣ ሌላ እንዳለ ሺት ናቸው። ድብድብን ያደረግናቸው አልቻሉንም። ምንድን ነው ማርቲኔሊ ያገባው ጎል? ኧረ በስመ ማርቲኔሊ ማለት ነው ሄዶ አርቴታን ቦቴን ስጠኝ ፕሪሚየር ሊግ በቃ። ኔ ግን ቋሚ ነው ያለው ምን አይነት ጎል ነው አንተ! እንዴት ነው የሚያምረው! ሳካ በጣም የሚያምር ጨዋታ ነው ዛሬ የተጫወት ሙሉ ለሙሉ ቲማችን። ጊዮኬሬስ ተጉት ምንድን ነው ይዞይ ጎል አያገባም ምናምን ሲባል ነበር፣ ማግባት ጀመረ። ቲማችን ጊዮኬሬስ ማግባት ከጀመረ ፎርም ላይ ነው ማለት ነው። ገባችሁ አይደለም? ገባ ማንም ሰው አያስቆመንም ከዚህ በኋላ ማንም ማለት ኮርና፣ ማንም ሰው ሊያስቆመን አይችልም። አርሰናል አሸንፎ አልጋይ አትሌቲኮን አራት ለባዶ እሺ። ማሸነፉ ይሁን እንደው ምን አለ ልጅ ባያገባ በክርስቶስ ቢያንስ ጌዎኮሬሽ ጎል ማግባት አልነበረበትም። ይህ ተገቢ ያልሆነ ነገር ነው። ምን ብለን ነው የምንበሻሸቀው ነው? ለማንኛውም ዛሬ እኔን ሰምቶ እሺ ብሎ ቴሌግራሚን የተቀላቀለ ሰው ማለት ነው በገንዘብ ሲራጭ ሲራጭ ነው ያመሸው። ማፒፕል ከአራት ትኬት እግዚአብሔርን ነው ምላችሁ፣ ከአራት ትኬት ሶስቱን አፈንድተነዋል። አንደኛው ያው እዚህ ቲክቶክም ላይ ለቅቅ የነበረው ነው ሰው ናፖሊ ያስበልቶናል። ሁሉንም ሰው ናፖሊ ያስበልቶታል። ግን እኔ ናምነው ቴሌግራሚን የተቀላቀለ ሰው ከአራቱ ትኬቶች ሶስቱን ትኬት አፈንድቷል ማለት ነው። በጣም ነው የምችለው። ጉረኛ ምናምን አትበሉኝና ማለት ነው። በጣም ነው የምችለው እና አቋማሪ ድርጅቶች ባለቤቶች ምናምን አሁን በደረሰኝ መረጃ መሰረት እያፈላለጉኝ እንደሆነ በጣም ለከፍተኛ ኪሳራ እንደዳረኳቸው እየተዘገበ ይገኛል። ቴሌግራሜን ለመቀላቀል አት ዮ ዮርዳ ያለ ምንም ስፔስ እንደምትመለከቱት አት በሉና ዮ ዮርዳ ብላችሁ ጻፉ። እንደምትመለከቱት ከ23 ሺ በላይ ተከታይ ያለው ቴሌግራም ቻናል ብቻ ነው የኔ፣ ሌላው የኔ አይደለም። ዮ ዮርዳ ያለምንም ስፔስ። ለማንኛውም ጊኦኮሬሽ አግብቷል። አርሰናል አሸንፏል። ግን ቢያንስ ሶስት ኬት ቴሌግራም ላይ አፈንድቻለው። የነገ ቻምፒዮንስ ሊግም ያለምንም ጥርጥር አምናምን የምታወቀው ቻምፒዮንስ ሊግና በመብላት ነው። የነገ ትኬትም እንዳያመልጣችሁ፣ ግቡና ተቀላቀሉ ማለት ነው። ተመልከቷቸው ግን ምድር የሆነ ነገረኝ። የሰፈር አሮጌት ምናምን አይመስሉ የመጨረሻ አሮጌት ማለት ነው። ቁጭ ብለው ነጠላ ምናምን እንትንበሉ ሲያስጠብ እንደዚህ አዎ፣ ቦይለሪን ሽጬ ጎይኬሬሽን ገዛው ለዛሬ እንዲሆነኝ ይኸው እንዳገባው እንዲነን እኛ እሺ፣ እንዲነን አንተ ቁጠር፣ ሴት ፒሳ ገቡ። የዋንጫ ቡድን ቁጠር፣ የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር፣ ምን አባ ልታመጣ ነው? አንተ በሞቅጣት በግ ምን አባ ልታመጣ ነው? አንተ ደግሞ ተፋታኝ፣ አንተ ተፋታኝ፣ እኔ ድጋሚ መንገድ ላይ እንዳላገኘክ። ወይኔ እንዴት ነው ምንችለው? ወይኔ እንዴት ነው ምንችለው? ይብላኝልሽ፣ ረፍት ሳ ዜሮ ለዜሮ ነው ብለሽ የተኛሽ

በሻም ስ ሊጉ እንግዲህ ሶስቱንም ድል ማድረግ ችሏል። በነገራችን ላይ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። የአርሰናል ደጋፊዎች በመጀመሪያ እንኳን ደስ ያላችሁ። የኮሬክሽን ግብ አስቆጥሯል። ዛሬ ለማሸነፍ ሆነ ዋነኛው ማጋሪሽ ነው ብዬ ነው ማስበው። ምክንያቱም ያን ያጎል ሲቆጠር ነው ሁሉ ነገር የተከፈተው። አርሰናል ሲያገባ አትሌቲኮች ለማጥቃት ምናም ክፍት ይሆናልና ምቾ ተፈጠረላቸው። ሊሱ ስኪሊ ደግሞ ምን አይታ ሲስት ነው ያደርጋው? አይታችሁታል። ኢንቨርት አድርጎ ነው። በርግጥ ድፍረቱ የሚገርም ነበረ። አሁን አማራጮች አሉት። በቃ አርቴታ ደስ የሚል በፊትኮ እድ ላይ ሰጥ ምናምን ይባል ነበር። አላ አርቴታ ስለሚቸግረው ነው አማራጭ የለውም ነበርና ነው። አሁን ግን አለው አማራጭ፣ ይሄው እንዴት እንደሚያደርግ ያ ይሄ ስስታም ሆኖ አይደለም ሰዎች ነው ወይ አለ ማሰል ፈልጎ አይደለም፣ እድሉ ስላልነበረው ነው። ያ እድል የሚሰጥ አልነበረም። አሁን ግን ይሄው ቻንስ አገኘ፣ ያሰልፋል፣ እየቀያየር አስገባቸዋል፣ ልጆቹን ይቆጥባል። ምክንያቱም እስኳዱ አሪፍ ነው። ዛሬ እንግዲህ ከማሸነፍም በዘለለ ይሄ ክሪሽም ግብ አስቆጠረ። ትንሽ ሃትሪክ ቢሰራ ለሱም አሪፍ ነው ብዬ አስባለሁኝ የእሱ ጎላል መግባት ያሳስባችሁ ብዬ አስባለሁ። ያርሰናል ብዙም አልተቸገራችሁም ና ግን ወሳኝ ሶስት ነጥብ ነው። ትላልቅ ቡድኖችን እያመጣ አርሰናል ትንሽ ማድረግ ጀምሯል። ባርቴታ ጊዜ መጨረሻውን ያው አላያሳምረው እንጂ እጅ መሩ አሪፍ ነው። አምናም እንደዚ ነውሶስቱም ጨዋታ ክሊሽት ነበረው። አሁንም ሶስቱም ጨዋታ ክሊሽት ነው። ሶስቱንም አሸንፏል። የእንግሊዝ ቡድኖች ሁሉም ማሸንፍ ችሏል ማለት ነው በዚህ ሳምንት። ሲቲ ማሸንፏል። ኒኳስትን አሸንፏል። የአርሰናል ደጋፊዎች ግን በድጋሚ እንኳን ደስ ያላችሁ። በጫዋታ የሚሰማችሁን ኮመንት ላስቀምጡ ቪዲዮ ክትመቻችሁ ኮፒ ሊንክ ሪፖርት ላይ ማድረ

ምን አይነት አለሌ የሆነ ተከራካይ አለሌ የሆነ ሚድፊልደር አለሌ የሆነ አጥቂ፣ ይህትንኩ በጣም በጣም በጣም ግር የሚያደርገኝ ነው። እንዴ እዚህ ያክል እዚህ ያክል ኩ ምን አይነት ምን አይነት እንዴት ነው የተዋቀሩት? ጀማው እንዴት ነው እንከን የማያገኝለት? እንዴ እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ ኒኩ? ግራ እየገባኝ ነው የሆነት ወይም መ ኦንታር ጌታ የመጣ ብዙ አይገባበት ትዘጋለህ፣ ሁልህም ማለት ነው። አፍህን ግጥም አድርገህ ትዘጋለህ። ስለኛ አጥቂ ምንም ነገር ስታወራ እንዳልሰማሁልህ ሐራም ፉትቦል የሚጮተውም ማለት ነው። አትሌቲኮ ማድሪድ አራት ለባዶ እየመራ ነው አሁን። የመጣው ጀመ ለምንም አይደለም። በደም አካውንት የገብታችሁ ገብታችሁ ኮፒ ሊንክ እንድታደረጉልኝ ነው። ቪዲዮ እየወጣ አይደለም። ኮፒ ሊንክ እያደረጋችሁ ጠብቁኝ። እንዶ አምስት ስድስት አግብተን እመለሳለሁ። አራትም በቂያችን ነው ግን እመለሳለሁ። ጀማው ኮፒ ሊንክ ሼር በደንብ አድርጋችሁ ጠብቁኝ። አካውንቴ ፕሊስ፣ ጀማው ፕሊስ፣ አካውንቴን ነው የምፈልገ ውስጥ ገብታችሁ ኮፒ ሊንክ ለማንኛውም የኦኬሬሽ ሁለት አግብቷል። አፍህን ትዘጋለህ። አፍህን ትዘጋለ፣ ማንም ብቶ ስለዚህ አጥቂ እንዳተውራ። ስለዚህ አጥቂ የሚለየ አጥቂ ነው ማን ትችላለ፣ ትችላለ እንኳን ያርሲዮንክ በነገራችን ላይ ጅማው ስለ ያንጎ ሰምታችኋል። ሁለት ገቢ ከያንጎ አንዱ ከደንበኛ አንዱ ደግሞ ከያንጎ ፕሮ ቦነስ ማለት ነው። ከዚህ በፊት በሀያ ጉዞ እስከ ስድስት ሺ ሰባት መቶ ብር ድረስ የሚያገኙበትን ገቢ አሁን ላይ ባደረግናቸው ማሻሻያዎች እስከ ሰባት ሺ ሰባት መቶ ብር ድረስ ገቢዎትን ማሳደግ ይችላሉ። በዛው ልክ ደግሞ ግባቸው በጨመረ ቁጥር ገቢያቸው ያድጋል ማለት ነው። ለማንኛውም ለመመዝገብ ቢሮ መሄድ አይጠበቅባቸው ያንጎ ፕሮ አፕሊኬሽንን ወይም መተግበሪያን በማውረድ በአምስት ደቂቃ ውስጥ ተመዝግበው ስራ መጀመር ይችላሉ። ይመቻችሁ። ጀማ አረ፣ ሚዜው አልተቻለችም። አረ፣ ወያሌው አልተቻለም። አትሌቲኮ ማድሪድን በሜዳሽ አምጠተች። ለጥፍሹ አረባዶ ይመችሽ። ይህንን ሳላደን ቃላት፣ የምር የሚገርም ቲም ሰርታችኋል ዘንድሮ። ዘንድሮ ያስፈራ፣ ሚዜው ያስፈራል። ዘንድሮ የሚሞሸር ይመስላል። ነገር ግን ይህን ስልህ ግን ጭግላት ላይ እንዳትወጣ። የአንተ ችግር እኮ ሲያምኑልህ እዚህ ላይ ወጥቼ ካልተጸዳደው የምትለው ነገር በቃ አሪፍ ቲም ሰርታችኋል አርቴታ። የሚገርም ቲም ሰርቷል። ያስፈራል። ይሄ ቲም ዛሬ እንዳየሁ እኮ ነው። እንዲህ አልጠበቅኩትም። አርሰናል ታይት ጌም ነበር የጠበቅሁት እና መከላከል ምናምን። አሁንም ቢሆን በሴት ፒስ ጎሎችን አግብታችሁ ወጣችኋል። ይመቻችሁ። በየትም ማምጡት፣ በየትም ዋናው ሶስት ነጥብ። አረ የሚገርም ቲም ነው የሰራችሁት። ወያለው ዘንድሮ ያስፈራል። ሳልወድ በግዴ ነው እያመንኩ ያለሁት እየመረረኝ ነው የምናገር። ይሄንን ነገር እየመረረኝ ነው ሞተው ወያለ፣ ያስፈራል ዘንድሮ። ሚዜዋ ዘንድሮ ምትሞሸር ትመስላለች። ምን የት የት እንደሆነ ሰርጉ ባናቅም ምትሞሸር ትመስላለች። ያስፈራል። የቲም ባላንስ የሆነ ቲም ነው። ይመቻችሁ። ስለ ጫወታው በደንብ እናወራለን በሌላ ቪዲዮ። ለአሁን ግን ይመቻችሁ። አራት ባዶ ነው። ዋው! አትሌቲኮ ማድሪድ ወጥ ወጥ፣ የሁሉ መከላከል፣ የሁሉ ባስ፣ የሁሉ ግንብ ዜሮ ግንቡን አፈራርሳችሁ አትሌቲኮ ማድሪድ አራ ለ ባዶ፣ የሚገርም ውጤት ነው ይሄ። እሰጣችኋለሁ። ይኸው፣ ይችላል፣ አርሴ ይችላል። በለው! መድረቁ አጣሪ ማለት ነው። ተኛ፣ ተኛ። ይሄ ነው የኔ ወንዳውንድ ክለብ፣ አርሰናል ማለት ነው። በሜዴ አትሌቲኮ ማድሪድን ጠርቼ ግርፍ፣ ወደ ሜዴ ዞሮ እንዳይሸን አርጌ፣ በቃ ወደዛ ዞሮ እንዳይሸን አርጌ ግርፍ አርጌ ስጠት አራት ለዜሮ እረከው እረከው እረከው። ምን አይነት ቡድን ነው ጋይስ? ምን ደግፈው። አረ ምን አይነት ቡድን ነው አርሰናል! አረ በደንብ ኮፒ ሊንክ ሪፖስት አድርገው፣ በደንብ ኮፒሊንክ ሪፖስት። ሁሌም አርሰናል። አዎ በቃ አራት ጊዜ ነው የተሸነፍነው፣ በቃ አራት በተከታታይ ነው የተሸነፍነው። አዎ አራት ማግባት የለባችሁም እኮ በቃ እናስታውሷለን እኮ ቅርብ ጊዜ አይደል? እንዴት ተፈጠረው? ምንድነው ይሄ? ሁለተኛ ክለባችን ሊቨርፑል ነው ምናምን ትለዋል ነበር እንዴ? እናንተ ምን ናችሁ? ነው እንደዛ ተጨፈረ? እናስታውሰዋለን። በቃ ወሬውን እናንተ አውሩ፣ ሀሜቱንም እናንተ እሙልን፣ እኛ ህይወቱን እንኖረዋለን። ባይሆን እየኖርን አጀንዳ እንሰጣችኋለን። እንዳትቸገሩብን እንደኔ ፔስጅን ለማየት ያመሻችሁ አርሰናል አራት አትሌቲኮ ማድሪድ ዜሮ የተጫዋቾች ሬቲንግ ማለት ነው። እንደ ሁል ጊዜው ከበረኛ ነው የምንጀምረው። ራያ ማለት ነው ሲመታበት አይታችሁ ታውቃላችሁ? እኔ ሲመታበት አይቼ አላውቅም። ራያ ማለት ምንም ጤነኛ አይደለም። ተከላካያችን ራያም ምንም ማድረግ አይጠበቀትም። ዝም ብለን ስምንት ከአስር እንሰጠዋለን። ከዛ ሉዊስ ኬሊ ዛሬ በጣም ጽድት ያለ ጨዋታ ነው። ምን አይነት አሲስት ነው ለማርቲኔሊ ያደረገለት ማለት ነው። ሉዊስ ኬሊ የሚያምር ጨዋታ ስምንት ነጥብ አምስት ጋብሪኤል ማጋሌ በሳ አንድ ጎል አንድ አሲስት እንዴ ኢዛክ ምናምን እኮ የለውም እኮ ጭራሽ አንድ ጎል አንዳሲት ዛሬ ጽድት ያለ ጨዋታ አስር ከአስር ጋብሬል ከዛ ሳሊባ ጋር እንሄዳለን ተስማም ሳሊባ ጽድት ያለ ዘጠኝ ከአስር ቲምበር መቼም ቢሆን ዲስአፖይንት አያደርገኝም መቼም መቼም ማለት ነው ዘጠኝ ከአስር ለቲምበር ምሰጠዋል ወደ መሃል እንሄዳለን ወደ መሀል ከሜዳችን በፊት ግን ማለት ነው ይላችሁ ለእናንተ አንድ ጽድት ያለ ነገር ይላችሁ መጥቻለሁ ኤሌፋንት ቤት ላይ የገባችሁ ስትመደቡ ማለት ነው እንደ ጨዋታችሁ ብዛት አምስት ሺህ ሰማችኋ አምስት ሺህ ፐርሰንት ማለት ነው ካሽባክ ይኖራችኋል። ሰምታችሁ ታውቃላችሁ እንደዚህ አይነት። ካላወቃችሁ ሄዳችሁ ቼክ አድርጉት። አሁን ወደ መሃል እንሄዳለን ማለት ነው። ዙቢ ሜንዲ ዛሬ ጽድት ያለ ጨዋታ፣ ኢንተርሴፕሽኗ ምናምን ነገር ጽድት ያለ ነበር ማለት ነው። ዘጠኝ ከአስር እንሰጠዋለን። ዴክላን ራይስ ምን አይነት ሰው ነው? ምን አይነት ክሮስ ነው? ልክ የሻምፒዮንስ ሊግ ዘፈኑ ሲሰማ ወደ ፕራይም ዴቪድ ቤካም ነው የሚቀየሩ። ምን አይነት ክሮሶች ነው የሚያደርገው? ዘጠኝ ነጥብ አምስት ማለት ነው። ኤዜ ያን ያህል ያን ያህል የሚያረካ ጨዋታ አላጨውተም ዛሬ ማለት ነው። የምሬን ነው። ፈርስት ሀፍ ላይ አንድ አንግል ገጭቶበት ነበረ ኖርማል ጨዋታ ነው። 75 እንሰጧል። ሳካ ዛሬ ጽድት ያለ ጨዋታ በቃ ያን ልጅ ዶሚኔት ፈርስት ሀፍ ላይ እንዳይጨውት ነበር ያደርገው ከጥቅም ውጪ ማለት ነው። ሳካም የሚያምር ጨዋታ 85 እንሰጧል። በስመ አብ በስመ አብ ይኸውላችሁ ይበላሃል እንዳይዝህ ጊዮኬሪሽ ይበላሃል። ገባህ አይደለም ይሄ ሰውዬ የሚያምር ጨዋታ ነው የጨውተው ዛሬ 95 እንሰጧል። ማርቲኔሊ ማርቲኔሊ ምንድን ነው እያደረገ ያለው የፕሪምየር ሊግ ቦታዬን መልሰው አርቴታ መልስልኝ ያለው ገባችኋ ማርቲኔሊ ስለዚህ ለማርቲኔሊ ዘጠኝ ነጥብ አምስት ጽድት ያለ ጨዋታ ማለት ለኢየሱስ ምን አይነት ፊኒሽንግ ያገባው ጎል ምን አይነት ፊኒሽንግ ከማይመስል ቦታ ላይ ይሄ ከሆነ ሄነሪ ምናምን የሚያገቡት ጎል ነው ገባች ከቤንች ላይ ለሜሪኖ አሪፍ እንሰጣታለን ዝም ብለህ ለሜሪኖ ሰባት እንሰጣታለን ሞስኬራም ገብቶ ኖርማል ጨዋታ ነጭወቶ ሰባት ማለት ነው ይመቻችሁ